ሰላም ጤና ይስጥልኝ። ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ህዳር 4 2018 ዓመተ ምህረት የምሽት ማለፋ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን እናስደምጣችኋለን። የብአዴን ጸረ አማራ የጸጥታ ኃይል የፋኖዎችን መቀላቀላቸው ተገለጸ። በአማራ ክልል በሁሉም አካባቢዎች በርካታ ቁጥር ያላቸው የክልሉ ጸረ አማራ የጸጥታ ኃይሎች ፋኖን ሲቀላቀሉ፣ በርካቶች ደግሞ አድራሻቸው አልታወቀም ተብሏል። በዝርዝር ይዘነዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ በአገዛዙ ጥምር ጦር ላይ እርምጃ ወስጃለሁ ብሏል። እዙ የአገዛዙን ወታደራዊ ተሽከርካሪዎችን መማረኩን አስታውቋል። ይህንንም መረጃ በዝርዝር ወደ እናንተ የምናደርስ ይሆናል። ከተለያዩ ሀገሪቱ ክፍል በብሔራቸው ብቻ የተፈናቀሉ ወገኖች በከፍተኛ ችግር ውስጥ መሆናቸውን ተናገሩ። ለተፈናቃይ ወገኖች ሲደረግ የነበረው እርዳታ ከቆመ ስድስት ወራት ማስቆጠሩን በችግር ውስጥ የሚገኙ ተፈናቃይ ወገኖች አስታውቀዋል። ይህንንም መረጃ በዝርዝር የምናስደምጣችሁ ሆናል። በድጋሚ ሰላም ጤና ይስጥልኝ ውዴ ተከብራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ እነዚህና ሌሎች አበይት መረጃዎችን በዝርዝር እያስደምጥናችሁ ከእናንተ ጋር ቆይታ እናድርጋለን። ወደ ዝርዝሩ አልፋለሁ እስከ ፍጻሜው ድረስ አብራችሁን ቆዩ የብአዴን ጸረ አማራ ጸጥታ ኃይል የፋኖ ኃይሎችን መቀላቀላቸው ተገለጸ። በአማራ ክልል በሁሉም አካባቢዎች በርካታ ቁጥር ያላቸው የክልሉ ጸረ አማራ ጸጥታ ኃይሎች ፋኑን ሲቀላቀሉ በርካቶች ደግሞ አድራሻቸው አልታወቀም ተብሏል። ሰሞኑን ከብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ስልጠና ወስደው የወጡ የአድማ ያድማ ብተና አባላት በብዛት እየወጡ መሆኑ ተመላክቷል። ባዴን በክልሉ ሁሉም አካባቢዎች አሰማራቸው ያድማ ብተና አባላት በብዛት መውጣታቸውን ተከትሎ የክልሉ ባዴን ባለስልጣናት የርስ በርስ ግጭት ውስጥ ገብተዋል። በባህር ዳር ከተማ እርሰ መስተዳደር ቢሮና ሰማዕታት የተሰማራው ማብተና ኃይል ከአዱ መጥፋቱ የባዴንን ቤት ረብሾታል ተብሏል። በባህር ዳር ከተማ በአራት ካምፕ የተቀመጠው የአድማ ብተና አባላት በሶስት ቀናት ብቻ ከ225 በላይ መጥፋቱ በባዴን ባለሥልጣናትና በክልሉ ሰላምና ጸጥታ ቢሮ ባለስልጣናት በኩል ውዝግብን አስነስቷል። መከላከያን ከክልሉ በማስወጣት የአድማ ብተና ኃይልን ለመተካታት እየተሰራ ቢሆንም ከስልጠና የወጣው አብዛኛው የአድማ ብተና አባላት ከወገኖቻችን ጋር አንዋጋም በማለት መውጣቱን ባዴንን አሳስቧል ሲሉ ከክልሉ ሰላምና ጸጥታ ቢሮ የተገኘው መረጃ ያመላክታል። ዛሬ ከሰዓት በኋላ ደግሞ ቁጥሩ በውል ያልተወቀ የአድማ ብተና ኃይል ከካምፑ መውጣቱ ሌላ ድንጋጤ ይፈጥሯል። በጎንደር ከተማ የገባው አዲሱ የአድማ ብተና አባላት ከሌሎች አካባቢዎች በበለጠ መልኩ ካዱ እየወጣም ይገኛል። በሁለት ቀና ብቻ ከአራት መቶ በላይ የአድማ ብተና አባላትም ጠፍተዋል። በዚህ የተበሳጨው አገዛዙ በከተማ በሁሉም አቅጣጫዎች ወጣቶችን ማፈሱ ተሰምቷል። በመተማና ገንዳዋ ከተማ ደግሞ ዛሬ ከ45 በላይ የጥምር ጦር አባላት ጠፍተው አድረዋል። በደቡብ ጎንደር ደብረ ታቦርና፣ እስቴ፣ ወረታ፣ እንዳቤት በመቶዎች የሚቆጠሩ የአድማ ብተና አባላት ኮብልለው አድረዋል። ትናንት በጋይንት በነበረው ወደ በርካታ የአድማ ብተናና የመከላከያ ሰራዊት በፋኖ ከፍተኛ ዓመት ማስተናገዱን ተከትሎ ዛሬ ብዛት ያለው የጥምር ጦር አባላት ፋኖን ተቀላቅሏል። በወልዲያና ደጋማዊ ሰሜን ወሎ አካባቢ እንደ ላሊበላና ጋሸና ባሉ አካባቢዎች ደግሞ በየቀኑ የሚጠፋ የአድማብተናና የመከላከያ ሰራዊት ቁጥር ጨምሯል ተብሏል። በምዕራብ ወሎ መካነ ሰላም፣ ዴንሳ፣ አጅባር፣ ሳይንትና ውግዲ እንዲሁም ደሴን ጨምሮ በርካታ የጥምር ጦር አባላት ኮብልለዋል። በተለይ በእነዚህ አካባቢዎች ቁጥሩ ከፍ ያለ የመከላከያ ሰራዊት ጠፍቷል። የኢትዮ ኤርትራ ጦርነት ይጀመራል በሚል ስጋት በርካቶች ከአዳቸው እየወጡ ሳምኖን እና ቤተሰቦቻቸውን እየተቀላቀሉ መሆኑን ተገልጿል። በሸዋ የገባው ጀበና ሰባሪ ባለቀዩ መለዮ ለባሾ ኮማንዶ ኃይል በየቀኑ እየፈራረሰም ይገኛል። የሪፐብሊካን ጋርድ የአየር ወለድ እንዲሁም የአጋዚ ኮማንዶ ኃይል አባላት በብዛት ካዳቸው ስለመጥፋታቸው ታውቋል። በዚህ በሸዋ ቀጠና የገባው አዲሱ የአድማ ብተና አባላት መውጣቱም ለባዴን ብልጽግና ግዛ ፈተና ሆኖ ቀጥሏል። በጎጃም ሰው ማስከዳቱ ከሁሉም አካባቢ በበለጠ ተጠናክሮ ቀጥሏል። በትናንትናው ዕለት ብቻ የባዴን ባለስልጣናት ቪአይፒ ጥበቃዎች፣ የአማራ ፋኖ ብሄር ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝን ተቀላቅለዋል። ከማርቆስ እስከ መሸንቲ ከሰባት ዓሚት እስከ ደጀን ቁጥሩ ከፍ ያለ የአድማ ብተናና የመከላከያ ኃይል መውጣቱ ተረጋግጧል። በክልሉ ተስፋ የተጣለበት አድማ ብተና ከጅምሩ መውጣቱ የባዴንን የአማራ ህዝብ ጭፍጨፋ እቅድ አኮላሽቷል ነው የተባለው። ከዚህ በፊት ሙሴ በሚል ባረጋ ከበደ የተመረቀው ከአስር ሺህ በላይ የአድማ ብተና ኃይል 80 በመቶ የሚሆነው ኃይል መኮብለሉና ከሳምንት በፊት የተመረቀው የአድማ ብተና ኃይል 31 በመቶ ጠፍቷል መባሉ ለባዴን የርስ በርስ ግጭት ዋና ምክንያት መሆኑ ከክልሉ ሰላምና ጸጥታ ቢሮ አፈትር ከወጣው መረጃ አመላክቷል። ይህ በእንዲህ እንዳለ በቤተ መንግሥት ዙሪያ ጥበቃ የነበሩ የሪፐብሊካን ጋርዱ አባላት ፋኖን ተቀላቅለዋል። ትናንት ዳር ሶስት 2018 ዓ ም ሁለት ቁልፍ የሪፐብሊካን ጋርዱ አባላት የአማራ ፋኖ ቢራይል ደቡብ አማራ ቀጠና ሳምኖስ ከሰምኮር ቡልጋ ክፍለ ጦር ተስፋ ብርጌድ ተቀላቅለዋል። ይህ በእንዲህ እንዳለ በቤተ መንግሥት በጀት የሚተዳደሩ በሀገር ፈረንሳይ የሰለጠኑ ሁለት ወሳኝ የሪፐብሊካን ጋርድ አባላት የፋኖን ትግል በይፋ ተቀላቅለዋል። ሁለት የ155 ጥቁር ክላሽንኮቭ መሣሪያ በመያዝ ከተገፋው የአማራ ህዝብ ጎን ተሰልፈዋልም ተብሏል። የአገዛዙ ሰራዊት አባላት አሁንም ወደ ፋኖ እየኮበለለ ሲሆን አዲስ የተቋቋማቸው በሰሜንም ምስራቅ እዝ ስር ሁለተኛ ክፍለ ጦር አባል የሆኑ ሶስት የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው የአማራ ፋኖ ብራይል ምስራቅ አማራ ቀጠና ምኒልክ እዝ ላስታ ሳምነው ኮርን በዛሬ ሁለት ተቀላቅለዋል። ይህ ክፍለ ጦርም በዘመቻ አርበኛ ደማሊ አባናዶ ዘመቻ ሙሉ በሙሉ መደምሰሱና የክፍለ ጦሩ አዛዥ ቆስሎ እንዳመለጠና ምክትል አዛዡም መማረኩ አይዘነጋም። አሁን እየኮበለለ ያለው በአዲስ መልክ የተደራጀ የክፍለ ጦሩ ሰራዊት እንደሆነም ታውቋል። በዛሬ ሁለት ሶስት ያገዛዙም ስለ ኔ ሀገር መከላከያ ሰራዊት የአማራ ፋኖ ቤራይል ምስራቅ አማራ ቀጠና ምንልክ ዝን በይፋ ተቀላቅለዋል። በሁሉም አካባቢዎች በርካታ ቁጥር ያለ የመከላከያ ሰራዊት ዛሬን ጨምሮ የአማራ ፋኖ ቤራይልን ሲቀላቀሉ ውሏል። አገዛዙ ብልጽግና ሰራዊቱ በየጊዜው መኮብለሉም ተከትሎ በአሁኑ ሰዓት ከፍተኛ የሆነ ጭንቀት ውስጥ ገብቷል ነው የተባለው። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ በአገዛዙ ጥምር ጦር ላይ እርምጃ ወስጃለሁ ብሏል። እዙ የአገዛዙን ወታደራዊ ተሽከርካሪዎችን መማረኩንም አስታውቋል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ከባህር ዳር ጎንደር መስመር በወታደራዊ እጀባ ጀባ ሲጓዝ የነበረ ኮንቫይ ኃይል ላይ በተለያዩ ቦታዎች በሰነዘረው የተጠና ማጥቃት ከፍተኛ ድል አስመዝግቧል። አገዛዙ እየደረሰበት ያለውን ምት ለመቋቋም ያግዙኛል በሚል በግዳጅ የሰበሰበውን ግስብስብ ሰራዊት በተጨማሪ ከባህር ዳር ጎንደር በማንቀሳቀስ ላይ ባለበት ከአዲስ ዘመን ማክሰኝ በሚገኘው የመግደያ ቀጠና በማስከባት ብርቱ ምት ሊደርስበት ችሏል ተብሏል። ዳር 3 2018 ዓም ከጠዋቱ ጀምሮ ከባህር ዳር ጎንደር፣ ከጎንደር ባህር ዳር በርካታ ቁጥር ያላቸው ሎጂስቲክና ሰራዊት የጫኑ ተሽከርካሪዎችን በማንቀሳቀስ ላይ እያለ አርኖ ጋርኖ የተሰኘ ልዩ ቦታ ሰ የጎንደር ብጋሻው ክፍለ ጦር አንድ አካል የሆነው ነብዩ አሳምነው ብርጌድ የአርኖ ጋርኖ ከፍተኛ ቦታዎችን በመጠቀም በጠላት ኃይል ላይ ከፍተኛ ጉዳት አድርሷል። በጥቃቱ ቁጥሩ ለጊዜው በወል ያልተዋወቀ የጠላት ኃይል ሞትና ቁስለኛም ተደርጓል። የአምስተኛ ኮር ከፍተኛ ምራሮች በመሩት ውጊያ ከተመዘገበው አመርቂ ድል በተጨማሪም የጠላት ኃይል ተመልሶ መውጫ እንዳያገኝ በመዝጋት ሌላ ቀጠና ለተሰናዳ ደፈጣ ጠላት ተጋላጭ እንዲሆን ተደርጓል። ከርኖ ጋርኖ ጥቃት አምልጦ ምልጦ ሰባ ገብርኤል የደረሰው የጠላት ሰራዊት በአምስተኛ ኮር የመብረክ ክፍለ ጦር አካል በሆነው ቁልቋል በር ብርጌድ አማካኝነት ለዳግም ጠላት ተደርጓል። ስለ እኔ የሀገር መከላከያ ሰራዊትም ላይ የመለሱ እስከ ወዲያኛው ተሸኝተዋል። ድንገተኛ ጥቃት የገጠመው ጠላት ያስር አለቃነት ማድረግ ያለው ጌታውን ወርቁ የተባለ አመራሩ እስከ ነምኑ ትጥቁ አስማርኳል። በክንደ ፈርጣማዎቹ ፋኖች የደረሰበትን አሰቃቂ ምት መቋቋም ሲያቅተው በንጹዋን አርሶ አደሮችና በሕፃናት ላይ የበቀል በትሩን አሳርፏል። በዚህም የንጹዋን ጥቃት አንድ የዘጠኝ ዓመት ህፃን ጨምሮ ስምንት ንጹዋን ወገኖች የአብይ አገዛዝ ታጣቂዎች በግፍረሽኗቸዋል ናቸዋል። ካርኖ ጋርኖ፣ እስከ ሰባ ገብርኤል የፋኖች መብረቃዊ ጥቃት መቋቋም አቅቶት በንጹዋን አመሮች ላይ የበቀል ጥሙን አወራርዶ ወደ ጎንደር በመፈርጠጥ ላይ እያለ ፈረንጅ ውሃ ከተባለ ቦታ ላይ የጥቁር አንበሳ ክፍለ ጦር ንስር ብርጌድ ራስ አሞራ ውብነ ብርጌድ በደፈጣ ስልት እስከ ምሽቱ ሁለት ሰዓት ድረስ ሲቀጠቀጡ ታምሽተዋል። በዚህ የደፈጣ ጥቃት እያጀበ ይዟቸው ከቦታው ያደረሳቸውን ሶስት ተሽከርካሪዎች ከጫኑ ስንቅና ትጥቅ ጋር የተማረከ ሲሆን ብዙ ቁጥር ያለው ኃይል ሙትና ቁስለኛ ሆኗል። በሌላ የድል መረጃ የደጀን ወረዳ አመራሮች በ206ኛ ኮር 34ኛ ክፍለ ጦር በተደረገ የተጠና ኦፕሬሽን እርምጃ ተወስዶባቸዋል። የቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ዛምብራ ሻለቃ ጠላት ካምፕ ከበባ በማድረግ አነጋጉ ላይ በፈጸመቸው የተጠናው ኦፕሬሽን በርካታ የአገዛዙ ሰራዊት ሲገደሉ የወረዳው አመራሮች ይገኙበታል፣ ተብሏል። ምንጅ ላይ ጦር ካምፕ ያደረገው የአረመናው ሰራዊት በምሽጉ ድንገተኛ አካባቢ የተደረገበት ሲሆን የዛምብራ ናፍስቶች በሶስት አቅጣጫ በፈጸሙ ጥቃት ተገኑ ስለሽ የደጀን ወረዳ ኢንቨስትመንት ኃላፊ በላቸው ጋሹ፣ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ የተደመሰሱ ሲሆን ተሾመ ብርሌው፣ አስረሱ አዳሙ፣ ሱባለው አልመው፣ አወቀ ቢተው የተባሉ ሚሊሻዎችም ከተደመሰሱ ኃይ ጠላት ኃይሎች መካከል ይገኙበታል፣ ተብሏል። ከኦሮሚያ ክልል አቅራቢያ በተደረገው ኦፕሬሽን ድል የተቀናጀ 26ኛ ኮር የቀጠናውን ትግል ቅርጽ መቀየር የሚያስችል እንቅስቃሴ በመጀመር አገዛዙን ሽብር ውስጥ እየከተተው፣ ሌላኛው ፈጣን የከባድ ጥቃት በማድረግ ስምንት የጦር መሳሪያ የወገብ ትጥቅ ጥይት ወታደራዊ ቦርሳእና ሌሎች ቁሳቁሶችን ሲማድረግ ስምንት የአለምው ሰራዊት ከባድ ቁስለኛ ማድረግ ችሏል።

አረፋዱን በፋሺስቱ ሰራዊት ላይ ድል ተቀዳጅቷል። ይህ ፋሺስቱ ቅጥረኛ ሰራዊት ከተንታና ከደላንታ ወረዳ አሰባስቦ የተሬን በረሃን አቋርጦ ወደ ደሴ እያቀና እያለ ተሬ ላይ በደፈጣ የአሞራ ሲሳይ ተደርጓል። ከደፈጣ ምቱ የተረፈው የፋሺስቱ ሰራዊት ከፋኖቹ በተሰነዘረበት ጥቃት ተበታትኗል። አናፍሶቹም የጠላትን ሰራዊት እየለቀሙት ይገኛሉ ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ ሁለተኛ ሜሰው ካሳ ኮር በጎንደር ጭልጋና ነጋዴ ባህር ከፍተኛ ድል አስመዝግቧል። በትናንትና ለኅዳር 3 2018 ዓ ም አናብስቶቹ የሜሰው ካሳ ሁለተኛ ኮር ፊታውራሪ ገበየው ክፍለ ጦር አመሃ ድንግል ብርጌድ በአርበኛ ሰፋ አለም ቀናና በአርበኛ ደርሲ አግማስ እየተመራ እንዲሁም አይሸሽም ብርጌድ በአርበኛ እያሌ መግቢያው እየተመራ በአገዛዙ ዘራፊ አራጅ ቡድን ላይ ከፍተኛ ድል መጎናፀፉ ተሰምቷል። የአገዛዙ ወንበር አስጠባቂ ጥምር ኃይል መነሻውን ከጎንደር ከጭልጋ ከነጋዴ ባህርና ከሽንፋ ተውጣጦ በግልጽ ዓይን ያፈጠጠ ጥርስ ያገጠጠ ዘረፋ ለመፈጸም ንብረትና ቅርስ ለማውደምና አርሶ አደሩን ትጥቅ ለማስወረድ የመጨረሻ የሚለውን የዘር ማጽዳትና የማሸበር ተግባሩ በአማራ ሕዝብ ላይ የጥላቻ ጥጉ ለመፈጸም ያለውን ግስብስብ ኃይልና የብልጽግና አሸርጋጅ ምስለኔዎችን ይዞ ወደ ምዕራብ ጎንደር አዳኛ ገር ጫቆና ምዕራብ ጎንደር መተማ ወረዳ ሻሽጌ ተንቀሳቀሰ ሲሆን ይንኑ የአረመኔነት ተግባሩን ለማከናወን ወደ ቀጠናው ቢገባም የፋኖ ሰራዊት ከማህበረሰቡና አባት አርበኞች ጋር በመተጋገዝ የግር ሰዓት ሆኖበት እንደ ልቡ በቀጠናው እንዳይንቀሳቀስ ሞትና ቁስለኛ እየሆነ አሁን ላይ መውጫ መግቢያጡ እየተጨነቀ ይገኛል ተብሏል። ይህ ከተለያየ ከተማ ተሰብስቦ ወደ ቀጠናው የገባው የአንበጣ ስብስ ስብ ደመጣጩ ለንተናዊ ጄኖሳይድ እየፈጸመ ያለው ጸረ አማራ ቡድን አዳኛ ገርጫ ቆገኒ ከምትባል ከተማ በመግባት ከፍተኛ ወነ ግፍ የፈጸመ ሲሆን፣ የአርሶ አደሩን ቤት ከፍቶ በመግባት እየዘረፈ የበላውን እየበላ የተረፈውን እንደ ዝንጀሮ እያበላሸ ከፍተኛ ንብረት ያወደመ ሲሆን፣ ሁለት አርሶ አደሮችን ታደሰ መስፍንና በቀለ ተገኘ የሚባሉ በምሽት ከመኖሪያ ቤታቸው አውጥቶ ባሰቃቂ ሁኔታ በጥይት ከገደለ በኋላ በጩቤ ታርደው እንዲጣሉም አድርጓል። ሌላኛው በገኒ ከተማ በየቤቱ ከፍቶ በመግባት በገንዘብ ከሶስት ሚሊዮን ብር በላይ በንግድ ቤቶችና በመኖሪያ ቤቶች ከመዘረፋቸው ባሻገር የብዙ ቤቶችንና በር መስኮት አውድሟል። የቤት እቃዎችንም ሰብሯል፣ አቃጥሏል። በተጨማሪም ገኒ ከተማ ላይ ከሁለት በላይ መኖሪያ ቤቶችን አቃጥሏል። ይህ በእንዲህ እንዳለ በማታ ሰዓት የገጠር አርሶ አደሮችን መንደር በማፈን አራት መሳሪያ የዘረፈ ሲሆን በእለተ ሮብ በረት ውስጥ ያሉ ሁለት በሬዎችን ከአርሶአደሩ በመንጠቅ አርዶ መብላቱም ተሰምቷል። በትናንትና ሁለት ዳር 3 2018 ዓ.ም ተመረጥ በማህ ድንግልና በሽሽን ብርጌድ ከፍተኛ ድል እየተገኘ ሲሆን 26 የጠላት ኃይል የተደመሰሰ 32 ደግሞ የቆሰለ መሆኑን የመረፋኖ ብሔራው ኃይል ሰሜን አመራ ቀጠና በለይዝ ህዝብ ግንኙነት መምሪያ ኃላፊ መረጃውን አድርሶናል። ከተለያዩ የሀገሪቱ ክፍል በብሔራቸው ብቻ የተፈናቀሉ ወገኖች በከፍተኛ ችግር ውስጥ መሆናቸው ተነገረም። ለተፈናቃይ ወገኖች ሲደረግ የነበረው እርዳታ ከቆመ ስድስት ወራትን ማስቆጠሩን በችግር ውስጥ የሚገኙ ተፈናቃይ ወገኖች አስታውቀዋል። ራበን ህፃናት ልጆቻችን ምግብ ከቀመሱ ብዙ ቀናት አስቆጥረዋል ሲሉም ተናግረዋል። ከተፈናቃዮቹ መካከል አንዳንዶች የሚቀምሱት ባለመኖሩ የልጆቻቸውን የራበ ድምፅ መስማት አቅቷቸው ራሳቸውን በገመድ አንቀው ማጥፋታቸው ነው የተነገረው። ከ2013 ዓ.ም ጀምሮ በኦሮሚያ ክልል ከአራቱ የወለጋ ዞኖች እንዲሁም ከምዕራብ ሸዋ ዞን በማነታቸው ምክንያት ተፈናቅለው በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ ላይ ተጠለው ከሚገኙ ወገኖች መካከል በርካቶች በራ ምክንያት ህይወታቸው ማለፉ ተሰምቷል። የሚላስ የሚቀመስ የለም አይደለም እኛ አዋቂዎች ይቅርና ህጻናት ልጆቻችን ምግብ ከቀመሱ ብዙ ቀናትን አስቆጥረዋል ነው ያሉት ተፈናቃዮቹ ከ2017 ዓ ም ሚያዝያና ግንቦት ወራት ወዲህ ምንም አይነት እርዳታ እንዳልቀረበላቸው የገለጹት ተፈናቃይ ወገኖቻችን እባካችሁ በነፍሳችን ድረሱልን ሲሉ ተማጽኖ አቅርበዋል። ከሰባትና ስምንት ወራት በፊት ይመጣ የነበረው የእርዳታ ህልም ለምግብነት መዋል የማይችል የነቀዘና የተበላሸ ነበር ያሉት፣ አሁን ላይ እሱም ቢሆን ከተቋረጠብን መንፈቅ በላይ ሁኖታል ሲሉ ለጣቢያችን የገለጹት ተፈናቃዮቹ እርቦና ልበራ ምክንያት ሕይወቱ የሚያልፍ ተፈናቃይ ቁጥር ከቀን ወደ ቀን ጨምሯል። እያንዳንዶች የልጆቻቸውን የራቤ ድምጽ መስማት አቅጧቸው ራሳቸውን በገመድ አንቀው እያጠፉ ነው ሲሉም ቃል በቃል ተናግረዋል። ከተፈናቃዮቹ መካከል ሰርቶ ማደር የሚችሉት ከዓመታት በፊት ካምፑን ለቀው ለስራ ወደ ተለያዩ አካባቢዎች የተበተኑ ሲሆን አሁን ላይ በወረዳው በስድስት ካምፕ ተጠለው ከሚገኙ ከስድስት መቶ በላይ ተፈናቃዮች መካከል ከፍተኛውን ቁጥር የሚይዙት ለአቅመ ስራ ያልደረሱት ታዳጊዎችና ህጻናት፣ በጥቃቱ እናትና አባታቸውን ያጡ አረጋውያን፣ በደረሰባቸው አሰቃቂ ጥቃት አካል ጉዳተኛ የሆኑ፣ በጥቃቱ የተነሳ ለአምሮ ህመም እየተጋለጡ መሆናቸውን ጣቢያችን ለማረጋገጥ ችሏል። በድጋሚ የሰላም ጤና ይስጥልኝ። ወደ ተከበራቸው የግሎባል ፋኖ ሚዲያ አድማጭ ተመልካቻችን ለዛሬ ህዳር 4 2018 ዓ ም ለምሽት መዋል ፋኖ ዜና ያዘጋጀንላችሁ አበይት መረጃዎች የተከታተላችሁትን ይመስል ነበር። ከእኛ ጋር ቆይታ ስላደርጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።